አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን፣ ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ መደመጥ ያለባቸውን አምስት መረጃዎችን ይዘንላችሁ የቀረብን ሲሆን በተለይ በተለይ የአዲስ አበባ ከተማ አስተዳደር አዲስ ደንብ አዲስ መመሪያ አጽድቋል። እንግዲህ ይህንን አዲስ መመሪያ ተግባራዊ ያላደረገ ግለሰብ እስከ ፍቃድ መሰረዝ እንዲሁም ከፍተኛ የሆነ የገንዘብ ቅጣት እንደሚጣልበት ውሳኔ ተላልፏል። ሙሉ ዝርዝሩን ይዘናል። በሌላኛው በኩል ፋይዳ ዲጂታል መታወቂያ በመላው ሀገሪቱ ላይ ተግባራዊ እንዲደረግና የግድ መሟላት እንዳለበት በዛሬው ዕለት ተወስኗል። በሌላ በኩል የ12ኛ ክፍል ፈተና መቼ እንደሆነ በዛሬው ዕለት አመሻሹን ይፋ ሆኗል። ቴሌኮም አዲስ ፕላትፎርም ይፋ አድርጓል። የሰራተኞች ደሞዝን በተመለከተ አስደንጋጭ የሆነ መረጃ አመሻሹን ወጥቷል። ይህንና መሰል መረጃዎችን በዚህ ሰዓት እናደርሳለን። ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። በቅድሚያም እንግዲህ የ12ተኛ ክፍል ብሔራዊ ፈተናን በተመለከተ በዛሬው ዕለት አመሻሹን መረጃው ወጥቷል። በዚህም 2017 የትምህርት ዘመን የሁለተኛ ደረጃ ትምህርት ማጠቃለያ የ12ተኛ ክፍል ብሔራዊ ፈተና ከሰኔ 23 ጀምሮ እስከ ሐምሌ 8 ቀን 2017 ድረስ እንደሚሰጥ የትምህርት ምዘናና ፈተና አገልግሎት አስታውቋል። አገልግሎቱ በወረቀት የሚፈተኑ የተፈጥሮ ሳይንስ ተፈታኞች ሰኔ 21ና ሰኔ 22 2017 እንዲሁም የማህበረሰብ ሳይንስ ተፈታኝ ሰኔ 29ና ሰኔ 30 2017 ወደሚፈተኑበት ዩኒቨርሲቲ እንደሚገቡ ገልጿል። የፈተናው ይዘት በተማሪው መጽሐፍ ላይ ያተኮረ በመሆኑ እያንዳንዱ ተፈታኝ በትምህርት ቤቱ የተማረበትን የተማሪ መጽሐፍ መሠረት አድርጎ ተገቢ የሆነ አጋዥ መጽሐፍትን ለበለጠ እውቀትና መረዳት በመጠቀም እንዲዘጋጅ አገልግሎቱ ጥሪ አቅርቧል። በፈተናው ወቅት ለፈተና ስርቆትና ኩረጃ የሚውሉ ማንኛውም ቁሳቁሶችን መጠቀም የተከለከለ እንደሆነ ተገልጿል። በሌላ በኩል በትላንትና እለት ኢትዮ ቴሌኮም ዘመን የተሰኘ የኦንላይን ገበያ ፕላትፎርም ይፋ አድርጓል። ይህም ፕላትፎርም የቀረበው በቴሌብር ሱፐር አፕ ላይ ነው። በዓለም አቀፍ ደረጃ ከሚታወቁት እንደ አሊባባና አማዞን ያሉ የኦንላይን ገበያዎች ጋር ይመሳሰላል የተባለ ሲሆን ለጊዜው በኢትዮጵያ ብቻ የቀረበ የሀገር ውስጥ ገበያ እንደሆነም ተገልጿል። በመላው ሀገሪቱ ያለውን ማህበረሰብ ተደራሽ ለማድረግ የሎጂስቲክ ኩባንያዎች አብረው እንደሚሰሩም ጥሪ ቀርቧል። በፕላትፎርሙ ላይ ለሚከናወኑ ግብይቶች በሙሉ ኤሌክትሮኒክስ ደረሰኝ ተቀባይነት ያለው በመሆኑ አስፈላጊውን ታክሲ የሚከፍል ሲሆን ከቫት ውጭ ያሉ ታክሶችም እንዳያግባቡ ተግባራዊ ይሆናልም ተብሏል። ኢትዮ ቴሌኮም ለጊዜው አገልግሎቱ መስጠት የጀመረው ከአርባ በላይ ምርት አቅራቢ ተቋማት ነጋዴዎች ጋር በጋራ በመሆን ነው። ምርቶችን በመኪና ከማጓጓዝ በተጨማሪ ከከተማ ውጭ ለሚገኙ ደንበኞች እንደ ፍላጎታቸው አማራጭ ማጓጓዣዎች ለማቅረብም ታስበዋል። አሁን የጀመርነው በመንገድ ትራንስፖርትና፣ ነገር ግን ኢትዮጵያ አየር መንገድ ጋር አንዳንድ ንግግሮች እያደረግን ነው። ወደዛ ማደጓ አይቀርም። ተግባራዊ ሲሆን የራሱ የሆነ ወጪዎች ይኖሩታልም ተብሏል። የኮስት ኤሌመንትና ኮስትን ኢምፓክት ሊያደርጉ የሚችሉ ነገሮች አሉ። ከፕሮዳክት ኔቸር አንጻር ክብደቱ፣ ርዝመቱ ታይቷል። እያንዳንዱ ፕሮጀክት ሙሉ ማጓጓዣ መኪናውን ሊይዝ ይችላል። እንደዚህ አይነት ነገሮች ታሳቢ አድርጎ የተወሰነ ነውም ተብሏል። አሁን ባለው ሁኔታ መሬት ላይ ባለው የገበያ ቁጥጥር ስርዓት ነው የምንሄደው። እያንዳንዱ የፖሊሲ ማሻሻያዎች ይኖሩታልም ተብሏል። አሁን ላይ አዲስ አበባ ላይ ከነጋዴው ተቀብለን ለሸማቹ የማድረስ ስራ ነው የምንሰራው። ወደፊት ግን ለክልሎች የራሳችን መጋዘኖች ይኖሩንና እቃዎችን ከነጋዴው እየወሰድን እዛ እናስቀምጣለን። ደንበኛው ሲይዝ ከዛ ላይ እየወሰድን የምናደርስ ይሆናል ማለታቸውን ከኢትዮ ቴሌኮም አመሻሹን የወጣው ሪፖርት ያመለክታል። በሌላው መረጃችን ከፋይዳ ዲጂታል ጋር ተያይዞ ከዚህ በፊት አካውንት ለመክፈት የግድ መሟላት እንዳለበት መረጃዎች የወጡ ቢሆንም ከግንቦት 15 2017 ጀምሮ የፋይዳ መታወቂያ እንሰጣለን ማለታቸውን ባለስልጣን መስሪያ ቤቱ ገልጿል። የትምህርትና ስልጠና ባለስልጣን ለሚሰጣቸው አገልግሎቶች ለማግኘት ከግንቦት 15 2017 ጀምሮ የፋይዳ መታወቂያ እንደሚሰጥ አሳውቋል። የትምህርት የትምርት ማስረጃ ማረጋገጫና የአቻ ግመት አገልግሎት ማግኘት የሚፈልጉ የባለስልጣኑ ተገልጋዮች የፋይዳ መታወቂያ ቁጥጥር ሊደረግና ከዚህ በኋላ ምንም አይነት አገልግሎት ለማግኘት የፋይዳ ዲጂታል መታወቅ እንዳለበት የግድ መሟላት ግድ ነው ማለታቸው ተገልጿል። በሌላው መረጃችን ከሰራተኞች ደሞዝ ጋር ተያይዞ አስቸኳይ ስብሰባ መውጣቱ ተሰምቷል። የጤና ባለሙያዎች የደሞዝና ሌሎች የጥቅማ ጥቅም ጥያቄዎችን እያነሱ ይገኛሉ። ጥያቄያችን ካልተመለሰ ከአራት ቀናት በኋላ የሥራ ማቆም አድማ እንደሚጀምሩ በተለያዩ ሶሻል ሚዲያዎች እየተመለከትን ነው። ከዚህ ጋር በተያያዘ የጎንደር አጠቃላይ ሆስፒታል በስሩ የሚገኙ የጤና ባለሙያዎችን ለነገ አስቸኳይ ስብሰባ መጥራቱ ተሰምቷል። በሌላው መረጃችን የአዲስ አበባ ከተማ አስተዳደር አዲስ ውሳኔ አስተላልፏል። በአዲስ አበባ ከተማ በመንገድ ዳር የሚገኙ የንግድ ወይንም አገልግሎት ሰጪ ተቋማት ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት ድረስ የውጭና የውስጥ መብራት ካላበሩ እንዲሁም በምሽት ለአገልግሎት ክፍት መሆናቸውን የሚያሳይ በመብራት የሚሰራ ምልክት ካላስቀመጡ እስከ አስር ሺህ ብር የሚደርስ ቅጣት ሊጣልባቸው የሚችል ደንብ ተግባራዊ ማድረጉና እንዲሁም የንግድ ፍቃድም ስረዛ እስከሚያስችል አዲስ አሰራር ተግባራዊ ማድረግ መጀመሩ በዛሬው እለት ተሰምቷል። ደንቡ በመንገድ ዳር የሚገኙ ማንኛቸውም የአገልግሎት ሰጪ ተቋማት፣ የንግድ መደብሮች፣ እንዲሁም መኖሪያ ቤቶች በሕንፃዎች የፊተኛው ገጽ መብራት ወይንም በፋስት ላይት መብራት የማስገባት ግዴታ ተጥሎባቸዋል መባሉ ተሰምቷል። ጥንቃቄ አድርጉ። ከዚሁ ጋር በተያያዘ በማይናማር በችግር ውስጥ የቆዩ ወደ ኢትዮጵያ ይመጣሉ ተብለው ሲጠበቁ የነበሩ 85 ልጆች ዛሬ ጧት ቦሌ ኤርፖርት ሄደው እንደተቀበሉ የወላጅ ኮሚቴ ለኢቲቪ መናገራቸው ተሰምተዋል። ወጣቶቹ ወደ የትኛው አገር ከመሄዳቸው በፊት የስራም አይነት ቅድመ ሁኔታን የሚወስዱ ሰዎች ህጋዊነት በህጋዊ ተቋም ማረጋገጥ እንዳለባቸው አስጠንቃቂ የሆነ መልእክትንም አስተላልፈዋል። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።